እኔ ልሽኮርመምልህ ጎምለላይም ማለት ነው። እንትን ሙዚቃ ትችላለች ለካ ብሎ እንግዲህ እየተገረመ ነው ማለት ነው። እየተገረመ የተሽኮረመመ ነው። ዋዋዋ ብለናል ማለት ነው። ሄረሚላ እንግዲህ አብርሽ እኔ እመራሃለሁ አንተ ተዝናና እየተባለ እየተዝናና ነው ማለት ነው። እንግዲህ እንደምታውቂው ተቀብለዋለሽ ማለት ነው። ተቀብለዋለሽ ሄረሚላ ይመስለኛል መስቀሉ ካለቀ በኋላ ነው የሄዱ። ለነገሩ ቁጭ ብሎ ቁጭ ብሎ ለማውራት ረጋ ብሎ ለማውራት ለምን ለምን ይመቻል? ይመቻል። አዎ፣ ነገሩ ሁሉ ረጋ ካለ በኋላ ነው የሄዱት እነሱ። ግብ ግቡ፣ ምኑ ምኑ ምኑ እንትን ካለ በኋላ ስለዚህ በቃ እርስ በርስ ይደማመጣሉ። አይመስላችሁም? ቤተሰብ አይመስላችሁም? እርስ በርስ ይደማመጣሉ። ይድንቡችዬ ሾከክ ሾከክ ሾከክ ሾከክ አለች እኮ የሚለየው ማለት ነው። እንደው ሳሚ ሳሚ ሳሚ በደንብ ሳሚው የታባ በደንብ ሳሚው ያንቺ ነው። እኔ ማለት ነው ጥያቄ ልጠይቃቸው፣ አብርሽ ይችላል ወይስ አይችልም ነው ጥያቄ። እንደ አንተስ ጉራጌ አይደለ አባቴ? በለው እንጂ ምነው፣ በለው እንጂ ምነው ና ና ደግሞ ማሳይሃለሁ። ገና ቆጮን ፍቅ አለን መፋቅ ነው የሚባለው አይደል? አላውቅም፣ ይቅርታ አድርጉልኝ። ይመስለኛል እንግዲህ ጉራጌ አይደለሁም። ባህል እንዳላበላሽ ወይ አማርኛ እንዳላበላሽ ማለት ነው። እውይ እውይ እውይ! እዚህ ጋር ማንድ ቦጋሌ አስቀኑኝ ስላችሁ ይሄ ነው። ጉራጌ ብላ እንግዲህ እያሳየችው። ከጎጃም ነው ከጎንደር ነው የወሰድሽው? ይሄ ረሚል ላይ አብርሽን ምኗን፣ ምኗን ነው ደግሞ የሚያያት ቤተሰብ ላይክ፣ ሽር፣ ሰብስክራይብ አድርጉ። ላይክ እያደረጋቸው አይደለም፣ ሰብስክራይብ እያደረጋቸው አይደለም። ዛሬ እንግዲህ እዚያ ሰፈር አማን ወይ ምንም ማድረግ አይቻልም። አይዞሽ ሩትዬ፣ አይዞሽ አይዞሽ። ቻዩ ምንም ማድረግ